ስምብ ወወልድ ወንፈስ ቅዱስ አሃዱ አምላክ አሜን። የትማራክ እግዚአብሔር አምላክ አበወይና ነዚ ብጽሀን ስዛትሰት የአባቶቻችን አምላክ እግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወድሞ ወሸቶች እንደምንሰነበታችሁ አሜን። እግዚአብሔር ይመስገን ብለን እንድናመሰግነው እየፈቀደልን በእድሜያችን ላይ የተጨማሪ እድሜ የሰጠን አምላክ ስሙ ዛሬም ዘወትርም በሁላችን አንደበት የተመሰገነ ይሆንልን። እንግዲህ ዛሬ የመጣሁት ሁለተኛ የእመቤታችን የንጽሕተ ንጹሓን የድንግል ማርያም የስደት ወራት ላይ እንገኛለን ወይም ደግሞ ወርሃ ጽጌ ላይ እንገኛለን። ስለዚህ ነገ ሁለተኛ ሳምንት ወይም ደግሞ ሁለተኛ እሁድ እመቤታችን የምናመሰግንበት ስለሆነ በዚህ ዕለት ከተባለው ያሬድ ቅዱስ ያሬድ ከዘመረው ካመሰገነው መቤታችን ካመሰገነበት አባጽጌ ድንግል በደንብ አድርጎ ስለመቤታችን ከተናገረው ካመሰጠረው አንድ ነገር ብለን እንሄዳለን ማለት ነው። ስለዚህ ምንድን ነው የሚለው በመጀመሪያ የምንላችሁ በከመይቢ መጽሐፍ ማይቀለ ፈጣሪ ወፍጡራን ዘኮንኪለ ረፍት ትምህርተ ኪዳን ብኪ ትፌሱ ዘገነ ተጽጌ ጻርቃን ወብኪ ወፁ ሀጣንም ደይን የሚል ትን ነው ይህም ትርጉሙ ሲተረጎም የሰንበቶች ሰንበት የብርሃን እናት የብርሃን ዕለት የሆንሽ የብርሃን ዕለት የሆንሽ ማርያም ሆይ፣ መጽሐፍ እንዳለው በፈጣሪና በፍጡራን መካከል የቃል ኪዳን ማረፊያ ምልክት ሆንሽ ወይም ምልክት የሆንሽ ይልና በገነት አበባ ውስጥ ያሉ ጻድቃን በአንቺ ደስ ይሰኛሉ ወይም ደግሞ ይደሰታሉ፣ ኃጥኣንም ባንቺ ከመከራ ይወጣሉ ይላል። ስለዚህ ይሄንን ነው ሊቃውንቱ እንግዲህ እናንተም ሁላችሁም ተገኝታችሁ ቤተክርስቲያን የምትችሉ ማለት ነው፣ የምትችሉ ሂዳችሁ አብራችሁ እልል እያላችሁ እግዚአብሔርን እያመሰገናችሁ አብራችሁ እንድትዘምሩ በቤተክርስቲያን ስም ጥሪ ናስተላልፋለሁ። አንዴ ወረውን እላችኋለሁ ማለት ነው። ትንሽ ጉንፋን ይዞኛል፣ ቅርታ ግን በከመ የቤ

ይገዛርቃ ብርሃን ለተ ብርሃን እግዚአብሔር አምላካችን በሻንነት ጠብቆ እስከ ሳ ስላደረሰን ስሙ ዘላለም የተመሰገን ይሁንልን። እንግዲህ ዕለተ ሰንበትን እግዚአብሔርን እያመሰገን እመቤታችን ጽተንጽሐን ድንግል ማርያምን የዓለም ድህነት የሆነችው ድንግል ማርያምን እያመሰገን በዓሉን በሰላም እንድናሳልፍ አምላካችን ቅዱስ ፈቃዱ ይሆንልን። ወሰብአት ለእግዚአብሔር ወለወላዲት ድንግል ወለመስቀሎ ክብር። ይቆየን ሁላችሁም ይህንን ለሁሉም ድረስ ሸርኮፒልን ካደረጉልኝ እግዚአብሔር ያክብርልኝ። አመሰግናለሁ።